አዴ እንግዲህ ያላሰበችው ችግር ውስጥ ገብታለች። እንግዲህ የነ ፍቅር እናት ባማና ሰጥተዋ ስለነበር ወደ ቤት መጥተዋል። ቤት ሲመጡ ግን ፍቅር ከቤት ውስጥ አልተገኘችም። እንግዲህ አንቺ ነች ምክንያቷ በመባልም እንግዲህ ያልታሰበ ነገር እየገጠማት ነው። ዳይመንድም እንግዲህ ፍቅርን ካገተ በኋላ ገንዘቡን እንኳ ባርኮቴ ቢልክለትም አንቺ ለባለ ሀብት መሸጥ አለብሽ፣ ዋጋ ታወጫለሽ፣ እኔ አንቺ እያለሽ በድህነት ማንኖርም፣ በሀብት ማማ መሰቀል አለብኝ የምታዋጭነች ሲል እንግዲህ ከቦታ ቀይሮ ወደ ቦታ ወስዶ ለባለሀብቶች እንግዲህ ሊያስረክባት እያሰበ ነው። በዚህ መካከል ላይ እንግዲህ አደይ ከነሷ ጋር ከነሱ ጋር ከሆነ ችግር የለም፣ እኔ ቤቱን ስለማውቀው ይጃመጣላችኋለሁ ባለችው ቃል መሰረት ስትሄድ መንገድ ላይ ኪንጉን ብታገኘው ኪንጉ ስለ ፍቅርም ሆነ ስለ ዳይመንድ እንደማያቀዝ ነግሯት፣ ቀጥታ ወደዛ ቦታ ስትሄድ ግን እዛ ቤታቸው አካባቢ በፍጹም ፍቅር የምትባል የለችም። ፍቅርን ወስዶ ሌላ ቦታ አስቀምጦ ዳይመንድን አገኘችው። የታለች ፍቅር ስትለ የማናት ፍቅር? እኛ ከመቸ ወዲህ ፍቅር ከኛ ጋር ሆነች ብሎ ነበር የመለሰላት። ተውባካችሁ ይህን ነገር የምታደርጉት የእቃቃ ጨዋታ ነው፣ የህጻሌ ጨዋታ ማድረግ የለባችሁም። ስለዚህ እኔን ልትረዱኝ ከፈለጋችሁ ፍቅርን ወደ ወላጆቿ መልሱልኝ። በቀረ ችግሩ ነገር ውስጥ ገብቻለሁ ስትል ነገረቻቸው። እኛ የሚመለከተን ነገር የለም። አንቺ ከመቼ ወዲህ ለእሷ አሁን ገንዘብሽን፣ ደመወዝሽን፣ ላበትሽን ጠብ አርገሽ የሰራሽበትን እኮ ለሰው ሰታ አንቺ እንድትጎጂ ያስደረገችሽ ናት። እኔ እሷን ስራ ላይ የቤተሰቦቿን መልካምነት ነው የማየው። ቤተሰቦቿ ለእኔ መልካሞች ናቸው። እናቷን ብትሆን እንደ ቤተሰብ ነው የምታይኝ። ስለዚህ እኔ እሷ ብትጎዳኝም እኔ ጉዳቷን በጉዳቷ አልመልሰውም። የምትጎዳኝን ነገር በመልካም ስራዋ ነው መልሰው ባርኮቴም ቢሆን ውህቴ ስትታመምብኝ አይዞች ብሎ ከጎኔ የቆመልኝ ነው። ምንም ነገር ከነሱ አላየሁም ስትል ትነግረዋለች። ሰላም ወደ ቻናሌ በተከታታዮች እንደምን አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናት ትርሱ እንግዲህ ዘወትር ሰብስክራይ ላይክ፣ ሼር የምታደርጉልኝ ከልብ ነው የማመሰግናችሁ። ቀጣይ ፓርት አደይን ይዘንላችሁ መተናል። አደይ የማትወጣው ችግር ገጥሟታል። መቼም ሁላችንም ከገጠር ወደ ከተማ ስንገባ፣ ከከተማ ወደ ስደት ስንሄድ፣ መቼም ከእናት ቤት የወጣ ሰው ብዙ መከራ ያገኘዋል። አደይ እንግዲህ የቤተሰቦችን ችግር አቃልላለሁ ብላ መጥታ ያልተገባ ችግር ውስጥ እየገባች ትገኛለች። ይኸውም በምትሰራበትን ቦታ በሁለት ሀብታም ልጆች እንግዲህ በደብ እና በባርኮት ተፈቅራለች። እሷ ግን ባርኮቴን እንደ ወንድም ነው የምታየው። ዴቭ ደግሞ እንደ ፍቅረኛ ይፈልጋታል። ሆኖም ግን ባርኮትም አሁንም እንደሚወዳት መግለጽ አቅቶት እንጂ ለሰዎች እየገለጸ ነው። ለኤላ ከዚህ በፊት ተናግሯል። ይቺ ልጅ ለማንኛው እዚህ የምትሆነው ከዚህ ላይ ኪንግ የኔ ናት እያለ ነው እንግዲህ የሚያሳድዳት እና ይች ልጅ በዚህ መካከል ውስጥ እያለች ደግሞ ፍቅር የምትጠላ ከዴቭ ጋር አንድ ትሆንብኛል ዴቭ የኔ ነው በማለት ነው ይህ ሁሉ ችግር። እናት በውስጥ ምን የምታውቀው ነገር የላትም። ሆኖም ግን እናት አሁን ወደ ቤት ስትመለስ ያቺ የምትሳሳላት ልጇ እንግዲህ ፍቅር፣ ትንሽ ያው ልጅ ብላ ጥላት የሄደችውን ልጅ አላገኘቻትም። አደይ እንደዚህ ነው ወይኔ አደራ አላልኩሽም ወይ? ልጅን ነገር አንቺ እኮ እዚህ ቤት ውስጥ ሰራተኛ አይደለሽም እንዴት ስትላት እኔ እኮ የማውቀው ጉዳይ የለኝም አለች እና ስትላቸው፣ እናንተ ሴት ነበራችሁ ብለው ሲጠይቋቸው ሁሉም እንግዲህ ቤት ውስጥ ጥለናት እንሄድ ነው። ከቤት ውስጥ እንግዲህ ምን ያንብት ታገኛታል ብለን እናስብ። ስልኳን ደረጅ ላይ ያገኘ ነው። ስልኳም ደግሞ በሌላ ስልክም አስደውላ ድረሱልኛለች ገንዘብ ላኩ አለ። ባርኮት እማዬ፣ ከዚህ በላይ ምን ላድርግ? እኔ እኮ አንቺ እንኳን አይደለም ፍቅርን አደይን ቤት ውስጥ እንዳታስወጣ ስላልሽ፣ አደይን ራሱ እየተማጽኘ ወደ ቤት እንድትመለስ እየለመንኩ ነበር ሆኖም ግን አንቺ አደራ ስላልሻት ለአንቺ ልሁን ነገር ተሰጥታ እሷ ወደ ሌላ ስራ እንደምትቀየር ሁሉ ቃል ገብታልን ነበር። ግን ይህ ነገር የተፈጸመው እንግዲህ በማናቃቸው ሰዎች ናቸው አለች። አደይም ወደ ቤት ተመለሰች። ና አዴብ ና ባርኮት ቁጭ ባሉበት እና ዳይመንድ ቤት ይጀ ነበር። በፍጹም የለችም። ፍቅር የት እንደሄደችም አያውቁም። እነሱም አላገኟትም ሲል ሲነግራት በቃ እነሱ ኮ ጨካኝ ሰዎች ናቸው የያዙኝ እባክል ሊገሉኝ ነው ብላኛሌ። በቃ ገደሏት ማለት ነው። አስወገዱብኝ እንደ። ወይኔ አንድ ቀን እንኳ መልካም ነገሮቿን ሳልሰማት ሁል ጊዜ በተለይ አንድ ጊዜ ትውሳለው። እሷን አዴን እንዴት እንደዚህ ታሰቃያታለሽ? እንዴት ዘይት ትደፊባታለሽ? እንዴት ውሃ ትለቂባታለሽ? ብሎ ሚኒታ ቤት ሄዶ ጉሮሯዋን አንቆ የወዘወዛትን ከዴቭ ጋር ቁመው የነበረውን ታሪክ አስታወሰ። ውህ እንደዚህ አድርጊያት ነበር እኮ ቢያንስ እንኳ መምከር ካለብኝ ቀስ አድርጌ ነበር እህቴን ትንሿን እህቴን መምከር የነበረብኝ እያለ ጻጻት ገባ ፍቅርም እባክህ ልቀቀኝ፣ ከለቀቃችሁኝ እኔ እንደፈለግኩ የማሽከረክራትን አደይን ለእናንተ መጣላችኋለሁኝ። ስለዚህ እኔ አልችልም፣ ይህን ጭንቀት ልቀቁ የምትላቸው አየሽ አደይን እንደፈለግሽ ስታሽከረክሪያት፣ አንቺ በገንዘብሽ ኮርተሽ፣ እሷ የበታይ ሰራተኛሽ ሁን አደለም አዎ ደሞ ላንቺ እኛም አለንበት አሏት። እንግዲህ እነሱም ከማይጋሩት እና ከማይጋፈጡት ሰው ጋር ነው የተያያዙት። በተለይ በጎዳና የሚኖሩ ወንዶች ህይወታቸው የጠሉ መኖር ያቃታቸው መኖርን የጠሉ ተስፋ የቆረጡ ስለሆኑ ገንዘብና ገንዘብን ያገኙ እንጂ ለሰው ልጅ ምንም እንደማይሉ የሚታዩ ናቸው። አሁን ደግሞ ባርኮር በልክ ቴኔትን ያደረጋችኋት ከመጣችሁበት ቦታ አምጡ፣ ያለዛ ቦታችሁ ድረስ ነው መመጣላችሁ ይላል በሚደወለው ድውር ስልክ። ሆኖም ግን እነሱ የፈለግከውን አምጣ ምንም ነገር ማድረግ አትችልም አሉት። እውነታቸውን ነው አካባቢና አካባቢ እየቀያየሩ እሱ በመልካም ንግግርና በጥሩ ነገር ምንፈልጋችሁ ነው ህቴ ንገሩኝ ማለት ሲገባው በሀያል ቃል የሚነገሩት። እነዚህ እኮ እንደ ሰው የሚያስቡ ሰዎች ሲሆኑ፣ እነዚህ ግን ሰውን እንደ ሰው የሚያስቡ ሳይሆነ ለገንዘብ ብቻና ብቻ የሚያስቡ መኖርን የሚፈልጉ ናቸው። ዳይመንድም እንግዲህ ለፍቅር በቃ አሁን ዋጋ ወጣሽልኝ። እንግዲህ ድህነት በቃኝ አንቺን ለባለ ሀብት ሽጬ የኔ ሀብት ማማ ላይ ቁጭ ብዬ እንግዲህ አንቺን ወደየማይበት ጊዜ መጣ። ድሃ ድሃ እንደሆነ አይቀርም፣ ሀብታምም ሀብታም እንደሆነ አይቀርም እያለ ነበር ሲዝትባት የነበረው። እባክህ አትቀልድ፣ አንተ ጨምላቃ የሞትክ ነገር አስወጣኝ የዚህ ቤት። እኔ አልችልም ብትለው በይ ጥሩ ባለሀብት እስከምፈልግልሽ እቀልብሻለሁ። አንቺ የመሰለሽ ሰቱማ ወደ ቤተሰቦች አትመለሽ። አረ ተው እባክሽ ልቀቀኝ። አደይን እንደሆነ የምትፈልጉት አደይን። አንቺ እኮ ለአደይ የማታስብ ነሽ። አየሽ አደይን እንደዚህ በቤቱ ስታሰቃያት ስቃይና መከራ ምን እንደሆነ አሁን እንድትቀምሹ ደግሞ እንፈልጋለን። ብለው አሏት። እንደ ግዴቭ እና ደግሞ ባርኮት አይን ላይን እየተያዩ ነው። ባርኮት የኔናት ይላል፣ አደይ ናት ይላል ዴቭ የኔ ናት ይላል። እቺ ልጅ በዚህ ውስጥም ተወርጣ ስራ ግራ ገብቷታል። ግን አሁን እናት መታ እንግዲህ የሚባለው ነገር ግራ ተጋብቷል። እናትም ልጆቿንም ሆነ አዴይን ልጄን አምጡ፣ ከየትም አምጥታችሁ ውለዱ የሚባል ነገር መጥቶባቸዋል። በተለይ ሁሉም ከአዴይ ጋ ነው ያመካኙባት፣ ምክንያቱም አዴይ ነች ከፍቅር ጋር ብዙ ጊዜ የምትጣላው በማለት ነው። ኤላ እና ደግሞ ሊዲያ ተያይዘዋል። ሊዲያ እንግዲህ ኤላ የኔ ነው ባይ ናት። ኤላ ደግሞ እሷን አይፈልጋትም። ለምለም ደግሞ ለብዙ አመታት ያጣችውን ፍቅር አግኝታ በጣም ተደስታለች። እየፈራች ያለችው ከአባቱ ነበር እንጂ ሊዲያ መታ ደግሞ የኔ ነው ትለኛለች ብላ አልፈራችም ነበረ። ሆኖም ግን አንተ ከእሷ ጋር ጭራሽ እንዳይ አልፈልግም፣ ኤላ ያለህን ነገር ወይንም ግልጹ ንገረኝ ትላለች። እሷ ደግሞ እባክሽ ሰራተኝነትሽ ናትር ለእኔና ለኤላ ምግብ ቁርስ ሰርተሽ አቅርቢልኝ ትላታለች። እቺ ልጅ ተማሪ ነበረች፣ ከትምህርቷ ችግር ምክንያት ነው ሰራተኛ የሆነችው። ስለዚህ ደግሞ እሱም ሰራተኛ ነበረች ብሎ አልናቃትም። ሆኖም ግን ሰራተኛ መሆን ክብር አለው። እሷ ግን አንቺ ሰራተኛ ስለሆን አይፈልግሽም ትላታለች። እሱ ግን በፍጹም አባቴን እንኳ ሳምኝ ለምለምን ነው አንቺ አይገባሽም። ለምለም እኔ ከአንቺ ውጭ እኮ ማንንም አልፈልግም ብዬ ደጋግሜ ነግሬሻለሁ። አይደለም በሊዲያ ልቀይረሽ፣ አባቴ እንኳ ቢለኝ አሳምናለሁ ብዬ ውስጤን እያሳመንኩ ነው። ስለዚህ ተረጋጊ እያለ ደግሞ እሷን እያረጋጋ ነው። ሊዲያ ደግሞ ፍቅር የለችም እኮ ቤት ሲሏት፣ ኦፍ ትሰይ ደስተኛ ነኝ። አሁን ፍቅር እዛ ቤት ከሄደች ሰላም ነው። ስለዚህ አደይም ከወጣች በቃ የሚጨቀጭቀኝ የለም ፏ ብዬ በዛ ቤት ውስጥ እኖራለሁ። እንደው ያገቷት ሰዎች አይመልሷት፣ እያለች ሊዲያ ዶ ተደርጋለች። በሚገርም ሁኔታ ሁሉም የየራሳቸውን ህይወት ለማስተካከል በተራ የተቀመጡ እስከሚመስሉ ድረስ፣ አሁን ባርኮትና ዴቭ በአይን ላይን እንግዲህ እየተፋጠጡ ይገኛሉ። የሚገናኙትም እንግዲህ አደይን ሁለታቸውም ናቸው ወደ ቤት ተመለሽ እያሉ የሚማጽኗት እንግዲህ ማንኛቸውን ለን የመለስናት ብለው ይናገራሉ። እሷ ከሁሉም ጋር በተለይ ከዴቭም ጋር መሆን እንደማትችል አሳውቀዋለች። ዴቭ ግን እሱን ጥያቄ አልፈልገውም እያለ ነው። እንግዲህ በዚህ ምክንያት እንግዲህ ትልቅ ችግር ውስጥ በቤታቸው ውስጥ እየተፈጠረ ነው ያለው። በጣም ያሳዝናል። አሁን እንግዲህ ፍቅር እስካልተገኘች ድረስ የአዴ መከራ ይቀጥላል። አዴ እንግዲህ ፈጣሪ ይርዳሽ ከማለት ውጭ ሌላ ምንም ነገር አንልን። እውነት ተገኝታ ወደ ቤተሰቦቿ ከተመለሰችላት እንዳለችው በደላላ ሌላ ቤት ፈልጋ ሌላ ቤት እፎይ ብላ የምትኖርበትን ጊዜ ይስጣት። ሌላ ምንም የምንለው ነገር የለም። በጣም ታሳዝናለች። ሰው ልጅ ከሰው አካገሩ ወጥቶ ሲሄድ ብዙ መከራና ችግር የሚገጥመው መሆኑን በአደይ እያየን ነው። እንዲሁም በውጭ ሀገር እህቶቻችን ላይም እየሰማን ነው። ስለዚህ ይሄ ትምህርት አዘል የሆነና አሳዛኝ ታሪክ ስለሆነ በጣም ተከታተሉት ማለት ነው። ስለዚህ ውድ ተመልካቾቼ እኔንም ስትከታተሉ ሲነበከልብ አመሰግናለሁ። የዛሬውን በዚህ ተሰናብቻችኋለሁ።